ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ፣ ሁላችሁንም ሰላም ብያለሁ፣ እያላችሁ በሰላማችሁ ይብዛ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት ሐረግ ክፍል ሰባ ስድስትን እንግዲህ ሁላችሁም እንደተለቀቀ አይታችሁታል ማለት ነው። ሐረግ ክፍል ሰባ ስድስት እንዳያችሁት ያፊት እንግዲህ በክፍል ሰባ አምስት ላይ እየተጓዘ እያለ በምሽት ጨለማ ተገና አድርገው መተውት ነበረ፣ እና ተወግተ ነበረ እንግዲህ የተወጋውን ደግሞ ቁስሉን ይዘው ወደፊት በመገስገስ እንደምንም ብሎ እቤት ደርሷል ማለት ነው። እንግዲህ ኤፍራቷ ተጨንቃ ነበረ፣ እነ ጺም ተጨንቀው ነበረ። ምክንያቱም ናታንም እቤት አልነበረም ነበር እና ጺም ተጨንቃ ነበረ። ወንድሟ እቤት ስላልነበረ ከቤዛ ጋር ሆነው እጅግ በጣም ተጨንቀው ነበረ። እንዲሁም ደግሞ ኤፉ ጋር ደውለው ኤፉ ባክሽን ወንድሜ የት እንዳለ ታውቂ የሆነው ብላ ጺ ጠይቃት ነበር፣ ኤፍራታን ማለት ነው። ኤፍራታም እንግዲህ እኔ ምንም የማውቀው ነገር የለም ያፊትም ደግሞ ጠዋት እንደወጣ ነው፣ አልተመለሰም። ሲጀመር ሙሉ ቀን አልተደዋወልንም እያለቻት ነበር በክፍል ሰባ አምስት ላይ ማለት ነው። እንግዲህ ክፍል ሰባ ስድስት ላይ ያፊት ተመቶ ያው ቁስሉን ይዞ ወደ ቤት ገብቷል። ኤፉም እንግዲህ ተጨንቃ ባለበት ሰዓት እያፊት ሲገባ ደሙን ይዞ ነበረ የገባው ወደ ቤት እና ያንን የደማውን ቁስል እንግዲህ እንደ ሰውኛ ያው ኤፉዬ ለማሸግ ፋሻ እንዲሁም አልኮል ነገሮችን ለማድረግ ተጣጥራለች ማለት ነው። እንደዛም አድርጋለት እንግዲህ ያፊት ነፍስ ዘራ አድርጓል ማለት ነው። በህይወት ተርፏል። ለማንኛውም ማለት ነው ያፊት በህይወት ስለተረፈ ያው ደስ ብሎኛል። ምክንያቱም ማብቃት የለበትም ይሄ ዲራማ ማለት ነው። ያፊት ሞተ ማለት እንዳለችው ኤፉዬ አንተ ተገላገልክ ማለት ነው። ስለዚህ መሞት የለብህም በቁምህ፣ ግን ፍትህ መሰጠት አለበት ብላ ታምናለች ኤፉዬ፣ በርቺ አሁን ላይ ኤፉዬ ያፊትን አጥምደዋለች። ጺም፣ ደግሞ ሉሊትን ይዛታለች አጥምዳታለች ማለት ነው። እና ስለዚህ በያፊት ቦታ ያሉ ብዙ ወንጀሎች የተሰሩ ብዙ የሚሰቃዩ ሴቶች አሉ። እነዛ ሴቶች ደግሞ ፍትህ ማግኘት አለባቸው። ስለዚህ አሁን ኤፉዬ ወጠራ አድርገሽ። ያ ኤፉዬ ደግሞ እንግዲህ ያፊት በተመታበትና በወደቀበት ሰዓት እንግዲህ ቁስሉን በምታሽግለት ጊዜ በስልኩ ተደውሎ ነበር እና ስልኩ ላይ ተደውሎ እንግዲህ መረጃዎች እንደሚላክለት እና ብዙ ነገር እንደሚለዋወጥ ያንን መረጃ ደግሞ አይታለች ማለት ነው። ስለዚህ ያንን መረጃ ኤፉዬ ከያፊት ላይ ለቀም አድርጋ እይዛለች። ስለዚህ ያፊት አሁን ከኤፉ ማምለጥ አይችልም። ኤፉዬ ማሁን ላይ ቆራጥ ሆናለች። ምክንያቱ የያፊት ወንድም ሊጠይቀው በመጣ ሰዓት ኤፉዬ ዬ ስለ አባቷ ሞት ስታነሳ ያፊት የሌለ ነው ፊቱ የተለዋወጠ። ያኮ ያለፈ ነገር ነው። ያለፈውን ለምን ታነሻለሽ? አሁን አንቺ ናታንን ህይወት እንዲኖር ትፈልጊያለሽ። በህይወት እንዲኖር ከፈለግሽ አንቺ ያንን የአባትሽን ሞት መርሳት አለብሽ እያላት ነበር እና ቁስል መቼም አይረሳም ብላለች። እውነት ነው። ቁስል መቼም ሊረሳ አይችልም። ጥርሳችን ቢስቅም ግን ደግሞ በውስጣችን አለ። አንዳንድ እንደ አባት አሳድገዋት ብዙ ነገር ሆነውላት የእነሱን ሞት ረስታ ከሱ ጋር እንድትሆን ይፈልጋል። ያፊት እንግዲህ በእልህና በቂም በቀል ነው የሚያምነው ሰዎችን በማስተቃየት እንጂ ናታን ምንም አድርጎት አይደለም የናታን የሆነን ደስታ ሁሉ መንጠቅ ስለሚፈልግ ያንን በልጅነቱ ያጣውን ደስታ ነው ያፊት አሁን ላይ የሰዎችን ደስታ መንጠቅ የሚፈልገው ማለት ነው። እና ስለዚህ አሁን ናታን እንግዲህ ምንም የሚያውቀው ነገር የለም። ሎሊት ደግሞ በመሀል ሰፋሪ ሆና እንግዲህ ከያፊት ከነ ቤዛም እየቀሰመች ወሬ በመሀል ታመላልሳለች። እንግዲህ ጢም ደግሞ አጥምዳታለች። ጢም ደግሞ ዋጋዋን እንደምሰጣት ሉሊትን ምንም ጥርጥር የለውም። አሁን ላይ ሸርቁድ እያለች ያለችው ሉሊት አልታወቀብኝም ብላ ለያፊትም መረጃ እየሰጠች ኤፉ እንደዛ አድርጋለች። ማታ እንዲሁም ጥርጣሬ እንዲገባው እራሱ ትናንትና ናታን እቤት አላመሸም ና ምናልባት እንግዲህ የት እንዳመሸች ኤፉ አንተ የምታውቀው ነገር አለ ብላ እንግዲህ ያፊት እንዲጠራጠር ኤፉን እና ወይም ደግሞ እሱ ነው ናታን ነው የደበደበኝ ያስደበደበኝ ለማለት እንዲያመቸው ነገር ጣል አድርጋበት ነበረ። ነገር ግን አሁን ላይ ምንም ማምለጥ እንደማይችል ያፊት አልገባውም። በቃ ሊገባህ ይገባል ያፊት። ከዚህ በኋላ ከኤፉ የምታመልጥ አይመስለኝም። ሉሊትየም እንግዲህ ህንጣት እንጣጥ እያልሽ አሁን ከዚህ አታመልጭም። በቃ በህይወትሽ ስጋት ውስጥ ነው ያስገባችሽ። ምክንያቱም ፂ ማስታወስ ጀምራለች። ስለዚህ ምንም ማምለጫ የሚባል ነገር የለም። እንግዲህ ሁላችሁም ሀረግ ድራማ እውነተኛና ትክክለኛ ነገር እንዲያስተምር ስለምትፈልጉ እንዲያልቅ አትፈልጉም። ከዛሬ ነገር ተቋጨ የሚለውን ነገር መስማት እንደማትፈልጉ አምናለሁ። ምክንያቱም የተበደሉ ሴቶች አሉ፣ ፍትህ ያላገኙ እነዛ ሴቶች ፍትህ ማግኘት አለባቸው። ያፊት ደግሞ ሁልጊዜ ገንዘብ ስላለው እና አምባገነን ስለሆነ ሁልጊዜ ማንም አይነካኝም ብሎ ባለው በገንዘቡ ተማምኖ ሰዎችን እያሰቃየ ድሆችን እየበደለ እንዲኖር መፈቀድ የለበትም። ስለዚህ ያፊት ደግሞ ፍትህ አግኝቶ ወደ እስር ቤት ወርዶ ፍትህ ሰፍና ማየት እንፈልጋለን። በእርግጥ ምድር ላይ ፍትህ የለም። ባይኖርም ግን በድራማ ቢሆን ፍትህን ብታሳዩን እኔ እጅግ በጣም ደስ ይለኛል ማለት ነው። ለማንኛውም ጺም እና ቢኒያምም ተጋብተው አንድ ላይ ሆነው ማየት እንፈልጋለን። እኔ እንደዛ ፈልጋለሁኝ። ጺና ቢኒያም አንድ ላይ ሆኖ፣ ቢኒያም አሁን ላይ ጺን አፍቅሯታል። በፍቅር እየተብሰለሰለ ነው ያለው። ቢኒ ደግሞ እንግዲህ ያው በመጀመሪያ ሲቀርባት ጺ ያለችበትን ነገር ለማስረሳት ነበረ። ነገር ግን ደግሞ ፍቅር ኃያል ነው እና ሲቆዩ በመላመድ ፍቅር ይዞታል። አሁን ላይ ደግሞ ጺ እያስታወስ ፍቅረኛዋ እንዳልሆነ እየገባ ስላወቀች ለማራቅ እየሞከረች ነው። እሱ ደግሞ በፍቅር ሰምጧል ማለት ነው። ከመላመድ የተነሳ ፍቅር ይዞታል እና ለማንኛውም እንግዲህ የምናየው ይሆናል። ናታንም ደግሞ እንግዲህ በእህቱ ምንም አይነት መደራደር ስለሌለም፣ እባክህን ቤኒ ጓደኝነታችን ይበልጣል፣ እህቴ እንድትከፋብኝ አልፈልግም፣ አሁን ላይ ያላችሁብን ነገር ትክክል አይደለም እና ከእህቴ ራቅ እያለው ነው ቢኒም እንግዲህ ያው ናታን ልህቱ ያለውን ቦታ ስለሚያውቅ ናታንንም ጓደኝነቱን እንዳያጣ ስለፈራ ጺንም ደግሞ እንዲያጣት አይፈልግም። ብቻ የጺና የቢኒ ነገርም ትንሽ አወዛጋቢ ነው። በእርግጠኝነት ግን ጺና ቢኒ ደግሞ ተጋብተው ለማየት እንፈልጋለን። ከዚያም ደግሞ ናቱ እና ኤፉዬ ደስታቸውን አብረው እንዲያጣጥሙ እኔም መልካም ምኞቴ ነው። ያፊትም ደግሞ እንግዲህ ሁልጊዜ አምባገነን እንዲሆንክ መቅረት የለብህም ፍትህ መሰጠት አለበት ብዬ አምናለሁኝ ማለት ነው። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ለቻናሌ እንግዲህ አዲስ ነው፣ ላይክ እና ሰብስክራይብ ማድረጋችሁንም አትርሱ። ስላለኝ አመሰግናለሁ። ባይ ባይ።